አሰላም አሌይኩም አረህመቱላሂ ወበረካቱ። ሰላማም ጤና ይስጥልኝ እንዴት ናችሁ? የአገር ልጆች ሰላም ነው? ደህና ደናናችሁ ወይ? እኔ ያለሁ አልሐምዱልላ ሰላም ነኝ። በያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝት ይበል። ስራ እንዴት ነው? ጤንነት እንሻላህ? አላህ የጠብቀን በያለንበት ማለት ነው። ባይስ ዛሬ ደግሞ እንግዲህ ማዲስ ሂዱ መጥቻ አሉ ማለት ነው። እንግዲህ መቼስ ምን ይደረጋል ምንም ምንም ማድረግ አይቻልም። መቼስ ምንም ማድረግ አይቻልም። ምኑ ሳርቾ ምንም ማድረግ የማይቻለው ምንድ ነው ዛሬ እንግዲህ ደግሞ ከዙ ሁሉ በኋላ ደግሞ እነ ሀይሜ መጥተዋል ማለት ነው። በዚህ አይነት መልኩ መጥተዋል ማለት ነው። ለስተ ዛሬው ፕራንክ አበባ ዛሬ በቃ ዱቅ አድርጎላት የቀረው የተረሳውም ነገር በቃ መነሳት ብቻ ሳይሆን ተነስቷል ይዞት መጥቷል ማለት ነው። እና ያኔ እንደዛ የሚያነጫነጫት ለካሄ ቀርቶባት ነው። ወይኔ ስራቸው። እና እንዴ፣ ምላድርግ እናንተዬ፣ እንዴ። እነሱን ይዘን ታልመጣል የእኛ ቻናል እኮ ተኝቶ ቀረ። በቃ እንቅልፉን እያተረከ ነው። በቃ አልተነሳም ገና እንቅልፍ ላይ ነው ማለት ነው። እና በነገራችን ላይ ማለት ነው እነሱ ልጆች ተአምር ናቸው። እዛ ቡራዩ የሚባል አገር ሂደው ያው ሀገራቸው መሰለባይ ብዙ ሰው ቻናል ላይ ነው የሚገኙት እዛ ከሄዱ ማለት ነው። የሚገርም ነው የምር የሚገርም ነው። ጉራጌ ለስራ ስማርት ነው የሚባለው፣ እኔ ሀሰት የለውም ብዬ ነው የማምነው። በጣም ስማርት ናቸው። ኦማይ ጋድ በጣም ነው ገራሚ ገራሚ። እና ቸኮሌቱም መጥተዋል፣ አበባውም አራት ልጆችም ተጠየቁ። በነገራችን ላይ አራት ልጆችን ጠይቅልን የምትሉም አላችሁ። የእናንተ ሲከፋ ነው ህልሞችን መሆኑ ነው። አዎ አራት ልጆች ህልም። እነዚህ ህልሞች መቼም እነሱ ተአምር ናቸው። ያደርጓቸዋል አንድ ቀን ማለት ነው እና ፍቅር ፍቅር እየሸተቱ መጥተዋል። አዑዝ ቢላሂ ምን እሸይቷን አረጅም። ምን ስሙን ስለጠራሁ ራሱ በጣም ነው የሚያስጠላኝ በጣም ለምን እንዲሁ አላውቅም። በጣም ነው የሚንገሸግሽኝ። አዑዝ ቢላሂ ምን እሸይቷን አረጅም። ለምን እንዲሁ ባላውቅም ማለት ነው። ለማናቸው ዛሬ በዚህ መልኩ መጥተዋል ማለት ነው። ከሰርጉ ከመት ባሉ በኋላ ምናምን ምናምን በጣም ደስ በሚል ሁኔታ መጥተዋል። አዎ ደንሶቻቸው እኮ እንዴት ስትሆኑ ደስ የሚላቸው በቃ ይሄ ፍቅር የናፈቀው በቃ የመዳም ቅመሞች እንደ ርከት ትብለው የሚያወጡ እኮ ይሄን ከእኔ በስተቀር ማለት ነው። ይ አያካትትም ባይዘው ወይ እኔ ለቻናሬ ሲል ብቻ ነው። እነሱ እያቸው መጣው እነሱን ትጠያቸው አለ ሲሆ እንዲያትሎ አልጠላቸውም ሰውን አልጠላም። ባይዘው ወይ ሰውን የሚጠላ ሰይጣን ብቻ ነው። አልሐምዱሊላ አላህ ለሚሰራ ካፍ ካፍ ያደርገው። በዛው አጋጣሚ ግን በነገራችን ላይ ዛሬ አጋጣሚ ቲክቶክ ላይ ባያችሁት ሰው ኑሮ መረረኝ እንዴ? እኔ ኑሮ መሮት እኮ ነው እናንተ። ኑሮ መረረኝ ብሎ ራሱን ያጠፋ ወጣት ነበረ። እጅግ በጣም የሚያሳዝን ወላሂ። እንኳን አይደለም ሞቱ እንቅልፉ የሚያሳዝን ሰው ነው እንግዲህ። ለእናቱ መጽናናት ነው ወይም ደግሞ ሶብርን ስጣት ማለት ነው የምር። እና ስለ እነሱም አውርተዋል ማለት ነው ልጁ ያቺ የሆነ ቦታ ማለት እውነቱን ነው ወላሂ የሆነ በቃ ስህተት ውስጥ የምትከተል የሆነች ሲምፕል አንድ ደቂቃ ሁለት ደቂቃ የማትሞላ ንዴት፣ ብስጭት ናት ዝህዝግ ሁሉ የምታደርሰን ማለት ነው። እና ዛሬ የተበሳጨንበት ነገ ላይኖር ይችላል። ሊኖርም እንኳ ቢችል ብስጭትን ወይም ደግሞ ንዴትን ወይም ደግሞ ተስፋ መቁረጥን የምናሰክነው እራሳችንን የሆነ ወይም በመተው ወይም አንዳንድ ጊዜ ምንድን ነው ሰው ሲናደድ ወይም ደግሞ ሲበሳጭ ወይም ደግሞ የሆነ ነገር የሆነ በቃ አላል ዝም ማለትን ምረጡ ይባላል። ግልጽ ነው፣ ዝም ማለትን መምረጥ እና ያው መቼም ቀድራበት ሊሆን ይችላል። ቀድራበት ነው አላህ ስብሀነ ተዓላ ያኔ ስቦት እና እንግዲህ አላህ ይዘንለት አላቅም። ብቻ ምን አይነት ሃይማኖት እንዳለው አላቅም ሻሻ ሀባይ ቢያው አዛን እያላቆምኩት ማለት ነው። እነ ወላሂ በጣም የሚያሳዝነው የዛሬው ማለት ነው። ደግሞ የሚገርመው ነገር አስቦት እንኳ ራሱ እንደዚህ አይነት ሰው እንዳልሆነ የሆነ ተስፋ የሚቆርጥ የሆነ የሚናደድ፣ የሚበሳጭ ያልነበረ ሰው ነው የሚልም ወሬ ተነስቷል። ምክንያቱም ምንድነው ከጓደኞቹ ወይም ደግሞ ቅርብ ከሆነ ጓደኛ የተሰማው ነገር ነው ያው ታውቃላችሁ፣ ሰው ሲጠራ እኮ ሲምፕል ምክንያት ነው የሚያስፈልገው ሲጠራ። አላህ ይጠብቀን። ብቻ አላቅም ምን እንደምን አላቅም። በጣም ነው የሚያሳዝነው። ባይዘው ወይ እና ስለ እሱም ልጅ አንስተዋል እና ጓደኞች ራሱ በዚህ አይነት መልኩ ራሳቸውን ያጠፉ ወደ ሶስት ጓደኞች አጥቻለሁም እያለ ነው ማለት ነው እና እንዲ ላ ይጠብቀን። ላይ ራስን ማጥፋት ሌላ ወንጀል እኮ ነው። ሌላ ሌላ ተጨማሪ ወንጀል፣ ሌላ የማይማር ወንጀል ማለት እኮ ነው። ራሳችን ማጥፋት ማለት ነው። አ ብላ ሸይጣን ረጅም በስ በጣም የሚያሳዝን ባይዘ ወይ እንትኑ ላይ እንዳየ ነው። ስክሪኑ ላይ እንዳየ ነው ማለት፣ ፎቶውን እንዳየ ነው ከሆነ፣ በጣም ገና ወጣት ነው። የሚገርመው ነገር እንደገና ደግሞ ለቤተሰቦች ሁለተኛ ልጅ ነው የሚልም ዜናም ነበረ። ልጅየው በጣም ነው የሚያሳዝነው። ስለሱም አንስቷል ማለት ነው። እና ዛሬ ደግሞ ፏፍሽ በማለት ውለዋል ማለት ነው። ከሰርጉ በኋላ እንግዲህ ሀገራችን ሰርግ ሲደረግ ማለት ነው ጉንፋን፣ ድብርት ምናምን ነገር ይከሰታል። እዛ እዛ ላይ በመሆን ሊሆኑ ይችላሉ። እንግዲህ በነገራችን ላይ ኦዲንሶቻቸው ማለት ነው፣ ቅርብ የሆናቸው ኦዲንሶች እዛ በጣም ይመቻል መሰል ኧረ እንደ እድሜ ለገጠር የመር ክፍለ ሀገር ይመቻል ማለት የነሱ እንደ ክፍለ ሀገርም አይነት ነገር ባይሆንም የነሱ ትንሽ ከተማምነክ ነው፣ ግን ይመቻል። ማን እንደተወለዱበት ሀገር እንደተወለዱበት ሰፈር ማን እንደተወለደበት አካባቢ ምር ተመችቷቸዋል። ዋው! እኛም እኮ ብንሄድ ይመቸናል ማለት ነው። እንሻላ አረ ያረቢ ያደርግልን አገራችንማ እንዲመቸን እስተምንለምበድረስ አስቸጋሪ ሰዎች መሆናችን አይቀርም። ሰፈርን የሚያክል ነገር የለም፣ ወላሂ በጣም ነው ያመረባቸው። አይ ሰርግና መትባል ቢሆንም እና በመጨረሻም ያው አበባውን ተቀብለ እንግዲህ ወሩራው ነበረ ማለት ጥላው ነበር። ምድር ድጋሜ ትቀበለው አትቀበለው አላቅም። ደስ የሚል ሰፕራይዛች ነበራቸው እነሱ በየ ጊዜው አዳድስ ነገር ነው የሚያመጡት። እንግዲህ ያው ሰው ሰርቶ ሲያገኝ አገኝ ምን ችግር አለሁ፣ ሰርቶ ታገኝ ሰው ከወደደው አትወደደው አትወደዱት አይባልም፣ አይደለም መውደድ ካለብን መውደድ ነው። ስለዚህም ጉዳይ አንስቶ ነበረ። በዝሁ በምትወዱ ልክ የሚጠላንም ሰው እና እኛንም ለመጣል የሚጥር ሰው ነበረም ብሎ አንስቷል። ሰርጉ መካከል እንግዲህ ሸበላይቱን ትንሽ አይተውበት እንዲሁ አላውቅም። ለማናቸውም ደስ ሲል ነበረ። እስኪ ሰብስክራይብ አድርጉኝ እኔንም ማለት ነው። መቼም እነሱን ታላመጣ ሰብስክራይብ ስለማታደርጉ ይሄዋ መጣሁላችሁ። ፏፈሽ ብሎ በጣም ደስ በሚል ሁኔታ መጣሁላችሁ። ግር ተረኩላችሁ። ስለዚህ ሰብስክራይብ አድርጉኝ እኔንም ወደ ሀገሬ እንዲገባ። ያው 5000 ተሞላ፣ ሀገሬ ይገባለሁ ብዬ ቃል ገብቻለሁ። ቃል አይታጠፍም እመኑኝ። ስለዚህ ሰብስክራይብ አድርጉኝ እኔም 5000 ለምላ ማነው ቻናል መቁጠር ይጀመር መቁጠር ከጀመረ ካላስ ወደ ኢትዮጵያ እሄዳለሁ። ያው እንግዲህ የኢትዮጵያን ነገር ገና ሴፍ አናደርግም ወይም ደግሞ ወጣ ገብ ቢሆንብንም ሀገር ነው ምንም ማድረግ አይቻልም ምንም ማድረግ ማለት ነው እንደ ድሮውም ቢሆን እኖራለን ለማናቸው ፒስ